እርባክክ ከማጠሉ መወጣጠሯል ረብስ ማንቦል እንዴት እንዳናደርገኝ ዛሬ ዳኔ ተብዬው። ሰላም ሰላም ቤተሰብ፣ እንዴናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ገበሬስፋለመዳን የለን ዛሬ ትንሽ ድምጽ ይሻላል ብያለሁ፣ ከትናንቱ ማለት ነው። እና ያው አይዟችሁ፣ ጉፋን ይዞኛል። እናንተም ራሳችሁን እየጠበቃችሁ ስሮ ትኩስ ትኩስ ነገር ብዙ ጊዜ ዱባይ ጉፋን ጠፍቶ ያውቅም እና ያው ዛሬ ዳኒ የመጣበት መንገድ እኔ ወዴት መሄድ ይሻላል? ማልቀስ ይሻላል ወይስ ወዴት ነው ብሏል፣ ማለት ነው አንዱ ቀላጅ ማለት ነው። እና እኔ ምንም ማለትም ልሳቅም ምን ላልቅስም ማለት ነው የሆነ በጣም ከብሩክ በላይ አቃታለው። በቃ እኔ ለሀይሚ እኔን የሚመለከተኝ አለኔ ሰው የለም ነው ያለው ዳኒ ማለት ነው። እና ይኖ ትላላችሁ ዛሬ በጣም በጣም ብዙ ማስጠንቀቂያን የሰጠን ባይዘዊ ዳኒ ማለት ነው። እንዴት ሰው ታቃላችሁ? እኔን ፎቴን የምትዘቀዝቁ ሰዎች በጣም ብታቆሙ ይሻላችኋል። አንተ አንተ ራስህን ፎቴን የተዘቀዘቁ አይደለም ብሩክ እናቱ ናት የተዘቀዘቀችው፣ እምዬ ማለት እናቱ ናት የተዘቀዘቀችው። አንተ ራስህ ተዘቅዝቀህ አይደለ? በዛ ላይ ደግሞ እናንተ እንዲህ በዘቀዝቁኝ እኔ ደግሞ እንደዚህ አርግች ተመልሼ የተዘቀዘቁን ፎቶ አይዋሉ። እኛ እሱ አይመለከተንም። ከብሩክና ከሀይሚ ውበት ውጣ አንተ። ስለመጣህ ነው አንተ ስለመጣህ ነው ይህ ሁሉ ነገር የተፈጠረው ማለት ነው። አውቀህ ለሀይሚ ጥሩ ጥሩ ጥሩ ነገር ለማጫወት እሷን ትሪት ታደርጋታለ። በደካማ ጎና መተክ ማለት ነው ሃይሚ ራሱ አንተን አትወድህም፣ እውነት ልንገርህ ማለት ነው። አውቃ እሷ ከሶሲ ጋራ ያኛውን ፕራንክ ስለሰራ ብሩክን ለማናደድ ለማብሸቅ ብላ ነው የቀረበች፣ የሆነ እውነታውን ነገር ሁሉ እሺ፣ እሺ ምናምን ብላ አንተን ያለችክ ማለት ነው። ግን ያ አይደለም አትወድክም። የምትወድክ ቢሆን ኖሮ በእነዚህ አይነት መንገድ አልነበረም መመቀጥሉት ማለት ነው። ግን አንተ በጣም በጣም አለኔ ሰው አለኝ አለኔ ሰው የለኝም አልክ ማለት ነው። እንዴ የሰው ልጅ ምትወድክም የሰው ባይዘወ የሰው ልጅ ምርጫ አለው። መብቷ ነው። ማንም አልከለከላትም። አንተ ልትወድም ላትወድም ትችላለች። እኛ አይመለከተንም። ነገር ግን በግዴታና በፍላጎት አይደለም ያን ሰው እየመታከው እየሰደብከው እያንቋሸሽኩ አይደለም። እሷ ራሷ አፍ አላት። በአፏ መታ ብሩኬ አልፈልግክም፣ ካሁን ደህ እራቅ። እንትና ዳኒ ፍቅረኛ ነው ነው ምትለው እንጂ አንተ መተክ አማላች ተልካክ አይደለም። እንዳለው አይነን አጠፋላለሁ ብሏል። አላ አሁ ያጠፋለዋል። ህይወቱ ናት ብዙ እየሰራባት እሷም ብሩክ ላይ ብዙ የሰራችበት ማለት ነው። ጸጥው ላይ የተዘራውን መጥቶ ማጨድ የለም። ገና ደግሞ አንድ ወር ይላል። እንደ ቪዲዮ የምናንተ የፕራንክ መስራት ከጀመራችሁ ከምን ጀምሮ ነው? አንድ ወር ይሆናችሁ? ገና ሁለት ሳምንት ሜቢ ሶስት ሳምንት። አሁ ሶስት ሳምንት ማለት በትንሹ ሶስት ሳምንት አስራ አምስት ቀን ማለት ነው። በጣም አውቃታለሁ። በጣም እንደዚህ አንብቤ ጨርሻታለሁ አልክ ዳኒ ተብዩ እንዴ? በመጨረሻ ብሎች የወንድ ወንድሞች ከራሱ ስሜን ሜንሽን እንዲያደርጉ አልፈልግም። ካስፈለገ ቡታ ሂዳ አስቴ ሂድ ማውራት አይደለም፣ እዛው ቲክቶክ ላይ የምቀልድበት ላይ ቀልድ። ይሄ እኛ ሀይሚና አሁንም እያልን ያለ ነው። ነገሮችን በስነ ስርዓት ፈታ ከሆነ የምትፈታ ከሆነ ትፈታል፣ ካልሆነ ደግሞ በጉልበት የሚያስወጣ ከሆነ ደግሞ ያስወጣሃል። ብሩክ ማለት ነው። ለምን አሁን ላይ ራሱ ፍፄ ትዕግስቱ አልቋል። ለምን ብዙ ጊዜ ፍፄ ዝም ነው የሚለው አይናገርም። ዝም ነው የሚል። በቃ ብዙ ጊዜ ዝም በማለት ይታወቃል ማለት ነው። ግን አንተ በጣም አሽላላክ ኒኒ ከሱ የሆነ በሰማንያ ገባሃት። ሚስት አረካት እኮ ሰው ሲል ማለት ነው እንዴ። በጣም እንትን አለ ማለት ነው። አስራ ስምንት አመት ሞልቷታል። ነጻነቷል እንዴ አንተ በጣም አውቃት አለው አለኔ አለ ሀይሚን ካለኔ ሰው አውቋት ያውቅም ምናምን አለች። ይህ ቪዲዮቸውን ስ ይህ ምን ታውቃለህ ስለ ብሩክና ስለ ሀይሚ አንተ ዛሬ መተህ ስለ ብሩክና ስለ ሀይሚ እንደዚህ እንደዚህ እንደዚህ እንደዚህ ተብለህ ታወራለህ እንዴ? እና ታዲያ ጥሩ ነገር ስለሰራህ ነው። አይተዘቀዘኩ ጥሩ በጣም በጣም ለሀይሚና ሀይሚና ብሩክን ለማስታረቅ ስለ ጣርክ ነው። እኛ ወደን ከፍ እንድናደረግ ፈለግ ገና ብናገኘክ ራሱ ብንጨፈጭፍ ደስ ይባል እንዴ? ማን እየመጣ አንተ የምትጨማለቅብን ማለት ነው? እንደ የሆነ በጣም ራስህን እንደ እስማርት አቴ፣ እስማርት በቃ እንደ ጥሩ ሰው አቴ ማለት ነው። አንድ በቃ የሆነ አለ አይደለ? ብሩክን እንደ መጥፎ ሰው እና ብሩክ እንደ ተናግሮ እንዲደባደብ ምናምን አንተ ያለሆነ ነገር ተናግረኸ አውቆ ሱ እጅህን ምናምን እንዲያነሳበ ባይዘቢ ብሩክ ትግስት የሉም። ዛሬ ለዛ በሪስፔክትን ያወራክ ማለት ነው። ፍጽ ኑሮ ፍጽ አክብሮት ማለት ነው። አየህ ክብር አያ ሲያወራው እንኳን ጓደኛው ደውሎልት በምን አይነት ውቤ እንዳናገረው ስነስርዓት ባለበተሞላ ስነስርዓት ለሚገባው ነገር እንዳለክም አንተ ጥሩ ነገር ስታናግረው ጥሩ ነገር ይመልስልሃል ማለት ነው። አንተ ግን መጥፎ ቃል ከወጣል፣ እሱም እንደዛው ነው ማነካ፣ አንተ ዳኒ ተብዬው ማለት ነው።